ገንዘቡ ሀብቱ ሲመጣ መጀመሪያ ገንዘብ አላ ይሰግ እንጂ ሀቁን እንጠብቃለሁ፣ እንዲህ አደርጋለሁ፣ እንዲህ አደርጋለሁ እያለ ለአላ ቃል ገብቶ ነበር። ይሰ ከዛ ገንዘቡ ሲመጣ መጀመሪያ ከሟዋዚን ቀድሞ የሚገባው ሰውዬ አዛን ካለ በኋላ መግባት ጀመረ። እያለ አንድ ረካ ማምረት ጀመረው ሰላት እያለ እያለ እያለ በሳምንት አንድ ቀን ብቻ ጁማ ብቻ መስገድ ጀመረ። እያለ ያ ምንም ተወው።

ገንዘብ ይመጸውታለሁ ከሳሊዎችን ከመልካሞች እሆናለሁኝ፣ ብሎ ከአላህ ጋር ቃል የተጋባ ነበረ። ፈለማ አታሁ ሚን ፈድል በኪሉ አላህ፣ ከችሮታው ደግሞ አላህ ቃሉን ጠብቆ ደግሞ ሲሰጣቸው እነሱ ወደ መቋጠር ገብቷል። ቋጠሩ አንሰጥም አሉ። ፈአቀበሁ ኒፋቀው ዲ ቁሉብህም፣ አላህ በእነዚህ ሰዎች ላይ ልባቸው ላይ ሙናፊቅነትን አተመባቸው ሙናፊቁን